37 ኢትዮጵያውያን ሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣታቸውን በመጠባበቅ ላይ እንደሆኑ 31 የሰብአዊ መብት ተሟጋች ድርጅቶችና የህግ ተቋማት ባወጡት መግለጫ አስታውቋል። በተያዘው የአውሮፓውያን አመት ከአደንዛዥ እጽ ዝውውር ጋር በተያያዘ 98 ሰዎች የሞት ቅጣት እንደተፈጸመባቸውና ሰባቱ ኢትዮጵያውያን እንደሆኑ የድርጅቱ መግለጫ አመልክተዋል። ባለፈው ሰኔ 9 ቀን ብቻ 3 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸውም ተገልጿል። ድርጅቱ የሳውዲ ባለሥልጣናት በፍርደኞቹ ላይ የተላለፈውን የሞት ቅጣት እንዲያስቀሩ ጠይቀዋል። በአማራ ክልል በምስራቅ ጎጃም ዞን በሰዴና ቢቡኝ ወረዳዎች ብልጽግና ፓርቲ አባላትና የመንግስት ሹመኞች ቤተሰቦች ንብረታቸው በፋኖ ታጣቂዎች የጥቃት ኢላማ እየሆነ መሆኑን ዋዜማ ከምንጮቿ ይሰምታለች። ታጣቂዎቹ ቤት ማቃጠልን፣ ሰዎችን አፍኖ ገንዘብ መጠየቅና የቤት እንስሳትን መውሰድን የመሳሰሉ ድርጊቶች እንደሚፈጽሙ የሹመኞች ቤተሰቦች ተናግረዋል። የሚሊሻና የአድማ ብተና አባላት ቤተሰቦችም ለተመሳሳይ ጥቃት እንደተጋለጡ ምንጮች ገልጸዋል። በሰዴ ወረዳ የጥቃት ኢላማ የሆኑ አብዛኞቹ ሰዎች ከቀያቸው ሸሽቶ ወደ ወረዳዋ ዋና ከተማ ተፈናቅለዋል ተብሏል። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ደግሞ በታጣቂዎችም ሆነ በመንግስት ሹመኞች ወገን ያልሆኑ ቤተሰቦች የጥቃት ተጋላጭ መሆናቸው ተነግሯል። ኢትዮጵያ በኑሮ ውድነት በአፍሪካ ቀዳሚ ደረጃ ይዛለች። የኢኮኖሚስት ኢንቴሊጀንስ ዩኒት ዓለም አቀፍ የኑሮ ውድነት የ2025 ሪፖርት ኢትዮጵያ በኑሮ ውድነት ከዓለም አገራት በ46.5 በሆነ የውጤት ነጥብ 53ኛ ደረጃ ላይ አስቀምጧታል። ሪፖርቱ ኢትዮጵያ ውስጥ ሰዎች ለምግብና ትራንስፖርት ከፍተኛ ወጪ በማውጣት በአፍሪካ ቀዳሚ እንደሆኑ ገልጿል። በአገሪቱ ውስጥ ለስራም ሆነ ለግል ጉዳይ ትራንስፖርት መጠቀም ከሌሎች የአፍሪካ አገራት ጋር ሲነጻጸር እጅግ ከፍተኛ ወጪ ይጠይቃል ተብሏል። የኢትዮጵያ ኢንቨስትመንት ቦርድ አዲስ ባወጣው መመሪያ በወጪና ገቢ እንዲሁም በጅምላና ቸርቻሮ ንግድ ላይ ለሚሰማሩ የውጭ ባለሀብቶች የተቀመጡ ጥብቅ መስፈርቶችን አንስቷል። የውጭ ባለሀብቶችን በቅድሚያ አምስት ሱፐርማርኬት ወይም ሁለት ሃይፐርማርኬት እንዲያቋቁሙ የተቀመጠው ቅድመ ሁኔታ ተነስቶ 25 ሚሊዮን ዶላር ካፒታል ማስመዝገብ በቂ ተደርጓል። ቡናና የቅባት እህሎችን ለመላክ ፈቃድ ለሚሰጣቸው የውጭ ባለሀብቶችም አስገዳጁ ዓመታዊ የውጭ ምርት መጠን ተነስቷል። መስፈርቶቹ የተነሱት የውጭ ባለሀብቶች በዘርፉ እንዲሰማሩ ለማድረግ በቂ ሆኖ ባለመገኘቱ ነው ተብሏል። ለአብነት ባለፈው ዓመት የወጣው መመሪያ የውጭ ባለሀብት በሶስት ዓመታት አምስት ሱፐርማርኬቶችን ለማቋቋም መስማማት እንዳለበት ይደነግግ ነበር። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና አጀንዳው በማይታወቅ ውይይት ላይ መሳተፍ ጉንጭ ከማልፋት ውጭ ምንም የሚፈይደው ነገር የለም ሲሉ ፓርቲዎች ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ላይ ፓርቲያቸው ያልተገኘበትን ምክንያት ለቢቢሲ ተናግረዋል። ፕሮፌሰር መረራ የመንግስት ድርጊት የሕዝብ ግንኙነት ስራ እንጂ ወሳኝ በሆኑ ሀገራዊ ጉዳዮች ላይ መክሮ መፍትሄ ለማምጣት አይደለም በማለት ውይይቱን መተቸታቸውን ዘገባው ጠቅሷል። ሌላው በውይይቱ ረግጦ የወጣው የኢህአፓ ተቀዳሚ ፕሬዚዳንት አብርሃም ሃይማኖት በበኩላቸው ጥያቄ መጠየቅ እድል የተሰጣቸው የፓርቲዎች ተወካዮች አንገብጋቢ ጥያቄዎችን ከመጠየቅ ይልቅ ውዳሴና መሞጋገስ ላይ ተጠምደው ነበር በማለት አጣጥለዋል ተብሏል። በኦሮሚያ ክልል አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ለሁለት ወራት የመሰረታዊ ውትድርናና ፖለቲካዊ ስልጠና ሲወስዱ ለነበሩ የክልሉ የመንግስት አመራሮች አቀባበል ለማድረግ ከተለያዩ የማህበረሰብ ክፍሎች ከ500 ብር ጀምሮ በግዳጅ መዋጮ እንደተሰበሰበ ዋዜማ ሰምታለች። አመራሮቹ ስልጠናውን አጠናቀው ወደ የመጡባቸው አካባቢዎች መመለሳቸውም ዘግቧል። መዋጮውን ለማዋጣት ፈቃደኛ ባልሆኑ ሰዎች ላይ ከፍተኛ ጫና ሲደረግባቸው እንደነበርም ምንጮች አስረድተዋል። ከ17,000 በላይ ሰልጣኝ አመራሮች መካከል በሥልጠናው ክብደትና በአካባቢ ሞቃት የአየር ጸቢያ ሳቢያ ስድስቱ ሕይወታቸውን ማለፉንና 200 ያሉ ከካምፑ መጥፋታቸውን ዋዜማ ቀደም ሲል መዘገበው አይዘነጋም። በትግራይ በሁለት ዓመት ውስጥ 56,000 ወጣቶች በአደገኛ መንገድ መሰደዳቸው ተገለጸ። በሁለት ዓመት ውስጥ 56,000 ወጣቶች ከትግራይ በሕገ ወጥና አደገኛ መንገድ መሰደዳቸውን የትግራይ ክልል የወጣቶችና ስፖርት ጉዳይ ቢሮ አስታወቀ። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑ ተገልጿል። የትግራይ ወጣቶች ቢሮ ኃላፊ የሆኑት አቶ ሐዱሽ በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብለዋል። የስትሮፊም ዳይሬክተር ታይለር ፔሪ አንድ ተዋናይ ላይ ወሲባዊ ጥቃት በማድረስ ተከሰሰ። በቅርቡ የወጣውን የስትሮ ፊልምን ጨምሮ በበርካታ ፊልሞች የሚታወቀው የፊልም ጸሐፊ ዳይሬክተርና ተዋናይ ታይለር ፔሪ አንድ ተዋናይ ወሲባዊ ጥቃት አድርሶብኛል ሲል ክስ መስርቶበታል። ተዋናዩ በአንድ የቴሌቪዥን ሾ ላይ በሚተውንበት ወቅት ታይለር ፔሪ ወሲባዊ ጥቃቶች እንዳደረሰበት ገልጾ የ260 ሚሊዮን ዶላር ክስ መስርቶበታል። ዴሪክ ዲክሰን የተባለው ተዋናይ ታይለር ፔሪ በኢንተርቴንመንት ኢንዱስትሪው ያለውን ዝነኝነት ተጠቅሞ አስገዳጅና ወሲባዊ ብዝበዛ ሁኔታን ፈጥሮብኛል ሲል በሎስ አንጀለስ በመሠረተው ክስ አቅርበዋል። ዴሪክ የተፈጸመበት ዘ ኦቫል ኤንድ ሩዝለስ በሚለው ፊልም ላይ በሚተውንበት ጊዜ መሆኑን አስረድተዋል። ተዋናዩ ታይለር ፔሪ የተሳካለት ተዋናይ እንደሚያደርገው ቃል ገብቶለት የነበረ ቢሆንም በተቃራኒ ወሲባዊ ትንኮሳ ጥቃት፣ እንዲሁም አካላዊ ጉዳት አድርሶብኛል ብለዋል። የቴሌግራም መስራችና ኃላፊ ለወለዳቸው ከመቶ በላይ ልጆቹ ሀብቱን ሊያወርስ ነው። ባለማችን ታዋቂ ከሆኑ የመረጃ መለዋወጫ አፕሊኬሽኖች አንዱ የሆነው ቴሌግራም መስራችና ኃላፊ ፓኔል ድሮቭ ለወለዳቸው ከመቶ በላይ ልጆቹ 13.9 ቢሊዮን ዶላር የሚገመት ሀብቱን ሊያወርስ እንደሆነ አስታወቀ። እነዚህ ከመቶ በላይ ልጆች የተወለዱት ከ አስራ አምስት ዓመት በፊት ለአንድ ክሊኒክ በለገሰው ስፐርም አማካኝነት መሆኑን ተናግረዋል። ሁሉም ልጆቼ ናቸው፣ እናም እኩል መብት ይኖራቸዋል። እኔም ከሞትኩ በኋላ እርስ በርሳቸው እንዲበጣበጡ አልፈልግም ሲል ለፈረንሳዊ የፖለቲካ መጽሔት ለፖይንት ተናግረዋል። ኢራን ወሳኙ የነዳጅ መተላለፊያ የሆርሙዝ ሰርጥን ከመዝጋት ቻይና እንድታስቆማት አሜሪካ ጠየቀች። ኢራን የዓለማችን አንድ አምስተኛ የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥ ከመዝጋት ቻይና እንድታስቆማት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥሪ ያቀረቡ። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያ ፕሬስ ቴሌቪዥን መዘገባቸውን ተከትሎ ነው። ሆኖም የመጨረሻ ውሳኔ የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ነው ተብሏል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓገል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋ እንዲያሻቅብ ያደርገዋል። ቻይና የኢራንን ነዳጅ በመግዛት በዓለም ቀዳሚ ስትሆን ከሀገሪቱም ጋር የጠበቀ ግንኙነት አላት።